ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ወደ ሳውዲ አረቢያ ለመሄድ ምን ምን እንደሚያስፈልግ በዝርዝር እንመለከታለን። በተለይም አሁን ያለውን ሁኔታ ከግምት ውስጥ በማስገባት ወቅታዊ መረጃን አካትቼ በታለው። ለዚህም ቻናል አዲስ ከሆናችሁ ከቪዛ ጋር ከፓስፖርት ጋር እና ከስኮላርሽፕ ጋር የተያዘ ቪዲዮ ነው የምሰራው የምሰራው። ወቅቱን የጠበቀ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ ያደርጉት፣ እንዲሁም የእናንተ አንድ ሰብስክራይብ ለእኔ ስለሚጠቅመኝ እናንተን የሚጎዳችሁ ነገር ስለሌለ ማለት ነው። እሺ ወደ ቪዲዮ ንግባ። እሺ ክብረ ሰዎች ወደ ሳውዲ አረቢያ ያል ለመሄድ የመጀመሪያ የሚያስፈልጋቸው ነገር ቪዛ ነው። እንደ ጉዞ ቪዛ አይነት የተለያዩ የቪዛ አይነቶች አሉ። ለስራ፣ ለጉብኝት፣ ለሐጅና ለዑምራ የተባሉ የቪዛ አይነቶች አሉ። እያንዳንዱ ቪዛ የራሱ የሆነ መስፈርት አለው። ለምሳሌ የስራ ቪዛ ለማግኘት ቀጣሪ ያስፈልገውታል። የጉብኝት ቪዛ ደግሞ የጉዞ ወኪል ሊያስፈልገው ይችላል። ቪዛ ለማግኘት ፓስፖርት ቢያንስ ስድስት ወር የእድሳት ጊዜ ገደብ ሊኖረው ይገባል። የቪዛ ማመልከቻውን በትክክል መሙላትና አስፈላጊ የሆኑትን መረጃዎች ማቅረብ ያስፈልጋል። በመቀጠል ወደ ሳውዲ አረቢያ ከመሄዱ በፊት የጤና ምርመራ ማድረግ፣ ክትባት መውሰድ ያስፈልጎታል። የበረራ ቀን አስቀድሞው ያዙ። በተለይም በበዓላት ሰሞን ትኬት ማግኘት አስቸጋሪ ሊሆን ስለሚችል ማረፊያውን አስቀድሞ ማረጋገጥ ይመከራል። በሳውዲ አረቢያ የተለያዩ ሆቴሎችና አፓርታማዎች አሉ። እንደ በጆቶ መምረጥ ይችላሉ። ወደ ሳውዲ አረቢያ ከመሄደው በፊት ገንዘባችሁን ወደ ሳውዲ ሪያል መቀየር ያስፈልጋችኋል። እዚያም ከደረሳችሁ በኋላ መቀየር ትችላላችሁ። ነገር ግን አስቀድማችሁ መቀየሩ ይመረጣል። በሳውዲ አረቢያ ክሬዲት ካርዶች በስፋት ጥቅም ላይ ይውላሉ። ነገር ግን ጥሬ ገንዘብ ይዘው መሄደው ይመረጣል። ወደ ሳውዲ አረቢያ ለመሄድ እነዚህን ነገሮች ማሟላት ያስፈልጋል። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዱት ላይክ፣ ሼር ማድረግ አይርሱ። ለቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ያደርጉ። በሌላ ቪዲዮ እስከምንገናኝ ቸርዘሉት